ራሄል ጽናትን እንግዲህ ያለሽን ሁሉ በዙሪያ ሻለውን አሳጣሻለሁ። አንቺ አንድ እኔ ፍቅረኛ ይም ባቢና አሳጥተሽኝ አትቀሪም ባለችው መሰረት እንግዲህ፣ በመጨረሻ ፓርት እንዳያችሁት የብሌንን እናት ቤቱን እንደተከራየችላት እና የብሌንን እናት ልብሷን እየጎተተች እነሱ ቤት እየሄደች ነበረ ያለቀው። ከዛም እንግዲህ ገብታ ድንገት አቶ ግርማም ልትጠይቃቸው ለህክምና ለጤንነታቸው የመጣ ይመስሏት ሰላምታቸውን ከተለዋወጡ በኋላ ጽኑዬም የሚበላ ምግብ አምጥታላቸው ከበሉቀ ከተቀመሱት በኋላ እንዴት እግር ጣሬ ዛሬ ሻንጣ ይዘሽ መጣሽ? ተብላ ስትጠየቅ እንግዲህ ይሄ ቤት እኮ ከላይ ተከራይቷል አላወቃችሁም እንዴ? ስትል ምን ማለት ነው ሲሉ ጋሽ ግርማ ይደነግጣሉ። እንዴ ከላይታችንና ላይ ነው እንዴ ተከራየው ቤቱ? እንዴት ይህን ያክል ነገር ጽኑ እየዝምትኝ ያለሽ? ይሄ ነገር ብቻ ሽመት ወጪው ነገር እኮ ነው ለምን አልተናገርሽም? ስል አባዬ እኮ ተረጋግቼ ቀስ ብዬ እነግረሃለሁ ያምብኛል አንተን ብዬ ነው ስትል ተነግራቸዋል። ሆኖም ግን ራሄል እስከ መጨረሻ ብትሄድ ብሌን ለጽናት ከቆመች ድረስ በፍጹም ስኬቷ አይሳካላትም። እና ውድ ተመልካቾች እንደምን አላችሁ እንደናናችሁ? የቻናል የተከታታዎች ስለምትከታተሉኝ ከልብ አመሰግናለሁ። ላይክ ሼር የምታደረጉኝ ከልብ ከልብ ነው ማመሰግናችሁ። እንግዲህ ቀጣይ ፓርት በእንጀራ እናቷ የምትሰቃየው ጽናት ይዘንላችሁ መተናል። እንግዲህ ጽናት ከስራ ተባረው ከባቢ ጋራ ሆኖም ግን ቤቱን ደግሞ ከላይታቸው ላይ እኔ እፈልገዋለሁ በማለት ከተጨማ ማሪ ብር በመቀበል እንግዲህ ተከራይታ እሷ እናት ብትሰጣቸውም የቢሌን እናት ደግሞ ይህን ነገር እኔን ይመቸኝ እንጂ ሰው ባይመቸው ምናለ ከችግር የደረሽልኝ ፈጣሪ ደረሰልኝ እያሉ ቤቱን ለመያዝ ሄደዋል። ሆኖም ጋሽ ግርማ ሲሰሙ በጣም ተበሳጭተዋል። ሆኖም ግን እሷ ስታድርገው፣ አንቺ እንዴት ይህን ፈቀደልሽ ወዳጅ ማለት እንደዚህ ነው እንዴ? ሲሉ ነበር የጠየቋት። ምን ላድርግ ብለው ነው ቤቱ በላይቴ ላይ ሊፈርስብኝ ሆነ። ምንም ችግር የለም እኮ ቤቱ ይበቃናል፣ አብረ መኖር እንችላለን። አንድ ቀን ሰጣችኋለሁ ስትላቸው አይ እንዲህለ መወዳጅ የለ ብለው በጣም ነበር ያዘኑት። ብሌንም በጣም ተጨናንቀ አለባቢ ነግረዋል። እማየላ ሳምናት በሞክር አላመነችልኝም። እኔ አሁን የፈራሁ ጽናት እኔ ከማን ከማማ ጋራ የታበርኩ እንዳይመስላት ይመስላኛታል ብዬ ፈርቻ አለሁኝ። ግን እናትሽ ልታስረዳቸው አልሞከርሽም አለባቢ ባቢ። ሞክሬ አለሁ፣ በፍጹም ግን ልትመለስልኝ አልቻለችም፣ እንጂ እኔ ሞክሬ አለሁኝ። በቃ ለጽናት ችግር የለውም። አንቺና እኔ ሆነን እናስረዳቸዋለን። ግን እሷ የማትገባበት ነው ነገር የለም። በጣም ያሳዝናል። ወይዘሮ ራሂ ጽኑዬ እማዬ ማን ትባላለች? የተከራየችልሽ ወዳጅ አሻላት ወዳጅ እናት የተከራየችል ማን ትባላች? ራሄል ደግሞ ብላብላ በዚህ መጣች። አይ እማዬ አልተሳሳትሽም ግን ስትል ነበር የጠየቀቻቸው። ታውቋታላችሁ እንደ ስትል ምትጠይቃቸው። አዎ እማዬ አንቺ ልጅ የማታውቂያት እኛ እናውቃታለን። ስለዚህ እዚህ ቤት የመጣሽው እኛ ልታስወጭነ ነው ወይ ስትል ትጠይቃለች ጽናት። እኔ እኮ እቃችሁን አውጥታችሁ የሄዳችሁ ነበር የመሰለኝ እንጂ ያላችሁ አልመሰለኝም። ለዛሬ እዚህ ቤት ታድራላችሁ ሲሉ በጣም አዘኑ፣ ጋሽ ግርማ ማለት ነው። እንግዲህ ብሌን ደግሞ አግኝታ እሷን ለማስረዳት ስትሞክር ጽናት፣ እንዴት እስከዛሬ አልተናገርሽም? ለምን አልነገርሽኝም? ስትላት እኔ እኮ ግራ ገብቶኝ ነው። በዚህ ፍጥነት ደግሞ ይሆናል ብዬ አላሰብኩም ነበር ነገሮችን አመቻችቼ ነግሪሽ ያለው ስል እሷ ግን ነገሮችን አፋጠነችው። ስትላት እኔ ቅር ብሎኛል በሰዓቱ ባለመናገርሽ፣ አባዬን ፈልጌ ቤት ሳላስተካክል ስንደ የሱን ችግር እና ህመም እያወቅሽ ስትል ተቀይማታለች። ሆኖም ግን አሁን እንግዲህ ያንን እያሉ እንዳሉ ጽናት እና ባቢም ቁጭ ብለው ፍቅራቸው እየተለዋወጡ የኔ እኮ የደስታ የምንጭ ነሽ። እኔም አንተን ከጎኔ ስለሰጠኝ በጣም አመሰግናለሁ። ጽኑ የምናድርግልሽ ቢሆንም በዚህ ሰዓት አንተን የሰጠኝ ፈጣሪ በጣም አመሰግነዋለሁ። አይዞሽ እንወጣዋለን፣ የማንወጣው ችግር የለም። ሁሉ ነገር ያልፋል። ሲያላት እኮ እንደዚህ ስትለኛ ነ ብርታቴ ነስተን እኔም እኮ አንቺ ብርታቴ ነሽ። አንቺን ሳይ ሁሉ ነገር የጠፋብኛል። በጣም ደስተኛ ነኝ እና አይዞሽ እየተባባሉ እርስ በርስ እየተደጋገፉ ነበር። ጋሽ ግርማ እና ጽናት እንደው ይገርማል። የብሌን እናት እንዴት በዚህ መጣችብን? ስ ምን ያደርጋል መስሏት ነው እንጂ ከራሄል ጋር የሚያዛልቅ ነገር የላትም። አሁን አንድ ቦታ ላይ ስጥላት ትሄዳለች ስትል፣ አይ ልጄ፣ እኔ የምፈራው ላንቺ ነው። አሁን ደግሞ በዚህ መጥታ አልሳካላት ሲል፣ አንቺም አንድ ነገር እንዳታደርግብኝ በጣም እፈራለሁ። ስለዚህ ተጠንቀቂ ልጄ ሲሉ ጽናትን ጋሽ ግርማ ይመክራሉ። አባዬ አትፍራ፣ ምንም ቢሆን እኔን አትጠለኝም መስሏት ነው እንጂ አልወርቅላትም እያለ ስትላቸው፣ ለማንኛውም ባቤት ሂዶ ነው ሲል ባቢ ስራ ፍለጋ ሄደዋል፣ ስራ ለማፈለግ ይሄደዋል ስትለው፣ አሁን ደግሞ ቤት ተገንቷል ብሎ ደላላ ደውሎልኛ፣ ቤቱን አይቼው ልንጣ። እባክ ጽኑዬ፣ ብቻሽን አትጅብኝ፣ ቢያንስ ብሌንን ጥሪና ከብሌን ጋር እንጂ ከዚህ በኋላ እኔ ብቻሽን እንድትንቀሳቀሽ አልፈቅድም ሲሉ ጋሽ ግርማ ይናገራሉ። ወይዘሮ ራሄል ወደ ቤት ሄዳ ለአቶ ተስፋዬ ዛሬ ደስ ብሎኛ ደስ የሚል ቀን ነው። እንኳን ደሳለች በለኝ እስኪ ደግ ጋብሬ ልካፈልች ደስታሽን። እንኳን ደሳለች ምን ተሳካ ሲሏት ትልቋን የጽናትን አንዷን አገኘኋት። ማንን ብሌንንና እና እናቷን በመካከል ላይ እንዲለያዩ አደረግኳቸው እና እንግዲህ ከጽናት ሊለያዩ በቃ። እንደሱ ካደረግሽማ ጽናት አንድ ብቻዋን መጣላ ያቅተንም ሲለ አቶ ተስፋዬ ይናገራል። ባቢ ወዳንችን ለመምጣት በጣም ትንሽ ቀን ይቀርበዋል። በማንኛውም ግን ያችን ጽናት ማጥፋት አለብን ሲለው፣ ትንሽ ጊዜ ነው የቀረ ጽናትን አጥፍቼ ባቢን ወደ ራሴ ማድረግ። ግን ልጄን አንድ ልጄን እንድትጎጅብኝ አልፈልግሽም። አደራሽን። እኔ አሁን ራሱ ወደ ቤት ልመልሰው እያልኩኝ እየተጨናነኩ ነው እያሉ ነገሯት። እንደውም ወደ ስራው ቢመለስ ጥሩ ነው። ከስራው ሲመለስ እኔ ጋር ሊገናኝ ይችላል። ወደ ስራው ለምናት መልሰውም ስትጠይቃለች፣ እስማማለሁ ባቢን ወደ ስራው እንቅ የምንመልሰው ባቢ ወደ ስራው ሲመለስ ጽናት እንግዲህ በስራ ሰዓቱ ላይ ስታጣው ወደ ሌላ ሰው አይኗን ታዘነብላለች። ስለዚህ ባቢ ቀጥታ ወደኛ ይሆናል ማለት ነው፣ እና ከዚህ ዓላማ ውስጥ አንቻለሽበት ማለት ነው ሲሉ ነበር የጠየቋት። አዎ ይሄ ነገር ትንሽ ጊዜ ነው የቀረኝ፣ ጽናትን ባዶዋን ለማስቀረት ስትል ትናገራለች። በዛን ጊዜ እኔ ከጀርባ ሆኜ አራግባለሁ ስትላቸው ልጄን ግን እንድትጎጅብኝ አልፈልግም፣ ሰምተሻል ራሄል? ሲሏት እኔም እኮ ባቢ ፍቅረኛ ነው እንዲጎዳ አልፈልግም ስትል ትናገራለች። ብሌን ከጋሽ ግርማ ጋር ሂዳ ምን ሆነች ነው? ብሌን ተጨናንቀሽ፣ ያሰረ እባክህ ጋሽ ግርማ አንድ ነገር ልንገር፣ እኔ ከዚህ ውስጥ የለሁበትም እና ጽናት ግን ልትረዳኝ አልቻለችም። እኔ ንገርሽ፣ እናትሽ ጎን መሆን አለብሽ። ቢያንስ እናትሽ ጋር ሆነሽ የሚፈጠረውን ነገር ማወቅ አለብሽ። ከእናትሽ መራቅ የለብሽም፣ ቢስ ይሉ ነበር የመከሯት አይ፣ አይ ጋሽ ግርማ፣ እኔ በፍጹም አላደርገውም። እናንተን እዚህ ቤት አስወጥቼ እኔ አልቀመጥም ስትለቃቃለሁ። አንቺ ምን ያህል ለእኛ ክብር እንዳለሽ ይገባኛል። የእኔ ልጅ አይዞሽ፣ ለማንኛውም እስግደለሽም ወደፊት የሚያዋጣ መስሏት ነው እናትሽ፣ ግን በፍጹም አያዋጣትም። ስትወድቅ እናየቱ። ደግሞ ተስፋ ቢስ ነው። እኔ እንደሆንኩ ተሽሎኛል። ቁም የሄድነው ከትንሽ ግ ጊዜ በኋላ ስራዬን እምደት እንደምመልሰው እኔ ራሴ ነኝ የማውቀው ሲሉ ጋሽ ግርማ ይናገራሉ። ጽኑ ደግሞ ያኮረፍኩሽ እኮ እኔ፣ ቀድመሽ ለምን አልነገርሽኝም፣ አባቴን ዝግጁ እንዳደረገው ብዬ ነው እንጂ በፍጹም እኔ አንቺ እናምንሻለሁ አለች። እሷም ደግሞ በፍጹም እናቴ ብትሆንም በእናትነቷ አወዳታለሁ፣ አከብራታለሁ። ግን ስትሳሳት እሷን ተከትዬ መሄድ በፍጹም አልችልም አለች። የብሌን እናት ወደ ቢሮ በመሄድ እንግዲህ ራሄልን እባክሽ እንዴት ናችሁ? ቤቱ ተስማማሽ? አየሽው? አዎ። ግን አሁን እነሱ ቤት እስከሚያገኙ ከአንቺ ጋር ቢሆኑ ምንም አትቸገሪም። አረ በፍጹም እኔ አልቸገርም። ግን አሁን ችግሩ ብልን ከኔ ቤት አልሄድም ብላዴ ከአዲሱ ቤት እና እሷ እንድታናግሪልኝ ነበር የመጣሁት። ግን እኮ ብልን አንድ ሀብታም ባል ብድርልሽ ደስ አይልሽም? ባለ ሀብት ስትላት አረ ሆኖ ነው ወይ? ግን አሁን ለትምህርቷ ትኩረት እንድትሰጥ ነው የምፈልገው። አዎ፣ ለትምህርቷ ትኩረት እየሰጠች ግን ሀብታም ባል ሰጥቻ ጋብቻት፣ አንቺም ጥሩ ህይወት ትኖሪያለሽ። አንድ ሰሞኑን እኔ ጋር ስትጨቃጨቅ ያያል ጠይቅልኝ ብሎኛል ስትል እስኪቆይ እሱን ደግሞ በኋላ እንማከርበታለን፣ ግን ቅድሚያ ለትምህርቷ ትኩረት ስጥልኝ ብላ ከዛ በይኔ አናግሪልኝ ብላ ወደ ቤት ይዛ ስትል፣ ወይዘሮ ዘሮ ብልን ደሞ ተቀብላ አንቺ ማንን ስለሆንሽ ነው አይመለከትሽም፣ በእኔ አያገባሽም ስትል፣ እንግዲህ ለአንቺ ብዬ ለአንቺ አዝኜ ብትላትም በፍጹም ብላ ውሃ በብርጭቆ ላይ በላይቷ ላይ በራሄል ላይ ነበር የደፋችባት። ያንም ሳያንሳት በጥፊ ልሳ ሁለተኛ በእኔ ህይወት ምና በእኔና ናት ህይወት መግባት አትችም ስትል ነው አሳፍራ ስትል እናቴቱም ተርገበገቡ እንዴት ጥሩ ነገር ለምታስብልና አሉ የወደፊቱን ስላላወቁ ማለት ነው እማዬ ተሳስተሻል ማንነቷን ሳታውቂያት ነው ነገ ማንነቷን ስታውቂያት ልጄ እውነትሽ ነው ብለሽ ወደ እኔ ትመጫለሽ አለች እሷም ባቢ ደግሞ ወደ ቢሮ ሂዶ አባቱን፣ እባክህ አባዬ አሁን ናፈከኝ። ልጄ መጣህልኝ፣ በጣም ናፍቀኛል። አረ እባክህ አባዬ እኔ ልጅህን ማውጥ፣ ተጥለኸኛል። ስለእኔ ተው፣ እኔ በፍጹም ግን አሁን ጽናትን ወደ ስራው እንድትመልሳት ነው የምፈልገው ሲለው፣ በፍጹም አልመልሳትም። አረ ተው አባዬ፣ በጣም ተቸግራለች። ብትመልሳት ምን ችግር አለው ቢለውም፣ አባት በፍጹም ከዚህ ስራ አልመልሳትም ሲል ነበር የመለሰለት። አባዬ ልጅ ለምትለው ተወጂ፣ ልጅህን ለጅብ ሰተኸዋል። አረ ተው፣ እንደ ሷ ትበላል። በፍጹም ከዚህ በኋላ እኔ አንተ አባትነቴ ልጅነቴ የሚለውን ነገር አይሰማኝም። ብቻ ለጽናት ነበር የመጣው ካልፈለግከው ደግሞ ተው ሲል ብሌን ደግሞ ለጽናት ሄደችና ከቤቷ ስትነግራት ብሌን መጥታ ነበረ ራሄል ከቤት እና እናቴ ጋር ለማግባባት ብዙ መክራ፣ እናቴ ጋር ሲመጡ ውሃ በጭንቅላቷ ላይ ለቀኩባት እና ጎንበስ ብላ ደግሞ ቀጥ ስትል በጥፊ ያላገኋት ስትላት እሰየኔ ጀግና ለካንቻለሽ ኦ በዚት እንደምናል፣ ዞረባታ አለቻት። በውሃና በጥፊ ቀምሳ ሄደሽ ሰይ ደግ አድርግሽልኛል፣ እየተባባሉ በጣም የተሳሳቁ ኪችን ላይ የተቀምጠው ጽናት በጣም ደስታዋን እንደ ደስ ብሎ ሰትስቅ ነበረ። እንደ እውነት እንደ ብልን አይነት ጓደኛ እንደ ጋሽ ግርማ አይነት ባል እንደ ባቢ አይነት አፍቃሪ ይስጣችሁ ከማለት ላይ እናምንላችኋለሁ። ጽናትም የራሄልንና ቁጫር ጋር ማየን የዚህ ቤት ለምልሽ ምክንያት ላለመውጣት ፈልጌ አይደለም። ሆኖም ግን ራሄልን፣ አታውቂያትም ስለዚህ እንዳትጎዳሽ ተጠንቀቂ ብዬሻለሁ። አይ ልጄ ልጄ አት ምንም አትጎዳኝም ምንም አታደርገኝም እኮ አላት። አይ ቢሆንም እኔ ነግሬሻለሁ፣ ሳትነግረኝ እንዳትይ። እሷ በጣም መጥፎ ሰው ናት ራሄል። አሁን ምንም እውነታውን ልታውቂ አልቻልሽም። አንቺ የችግርሽ ብቻ ነው ቤት የችግር ቤትሽ ብቻ ነው የታየሽ እንጂ ወደኋላ የሚመጣውን ነገር አላወቅሽም። ግን እመኝኝ እኛ ንብረታችንን እናስመልሳለን። የዛን ጊዜ ግን እንተዛዘባለን ስትል ነበር የነገረቻች። ከዛ ጋሽ ግርማ ደግሞ ብሌንን እስኪ ባክሽ ወደ ቢሮ ውሰጅኝ አላትና ቢሮ ከአቶ ተስፋዬ ቢሮ ይዛቸው እየገፋች ስትገብታ ሰላምታቸውን ካቀረቡ በኋላ ጋሽ ተስፋዬ እኔ የጠጠው ሁኔ ቤት ስራ መልስ ምን አደረከው ቅድሚያ። ከዛ በኋላ ደግሞ ጋሽ ግርማ ጥያቄውን ይቀጥላል፣ እና ይህን የመልስልኝ ስትለው አስቤበት አስቤበት ገና አላሰብኩበትም ያንችን ጉዳይ አሏት ማለት ነው። ለማንኛውም አስበው ቶሎ እንድትነግሩኝ እፈልጋለሁኝ ስትል አስጠነቀቀቻቸው። ከዛ ጋሽ ግርማም እንግዲህ ጋሽ ግርማ ብሌንን እባክሽ አንድ ጊዜ እዚህ ቢሮ ውጭልኝ እና ብቻዬን አቶ ተስፋዬ ላናግር ስት በፍጹም እኔ ጥዬ አልሄድም አንድ ነገር ቢያደርግህ ይህን ሰው እኔ አላምነውም አጋሽ ግርማ ትላቸዋል ብሌንም ብሌንም ግድ የለም አንድ ጊዜ ውጭልኝ እኔ ከሱ ጋር የምንነጋገረው ጉዳይ አለኝ ሲላት እሽ ብላ ልቧ ወደኋላ እየቀረ ወጣ አለች ጋሽ ግርማ ተስፋዬን እንግዲህ ይህን ድርጅትና ይህን ቤት እንዴት አድርጌ እንደገነባው ታውቃለህ። አ ምን አስር ጊዜ ድርጅቴ ቤቴ ቤቴ ትላለህ፣ ይህ እኮ ከእጅህ ወጥቷል አለ። ከእጅ የወጣው አቅሜ እስከሚቆም ድረስ ነበር። አሁን ግን ፈጣሪ ይመስገን ጤና ተመልሷል፣ አቅሜ ተመልሷል። ስለዚህ ንብረቴን የማስመለስበት ጊዜ ቅርብ ነው። አንተ ግን በነበርክበት የድህነት መስመር ትወርዳለህ። ድሃዎች ያልከንን አንተ መልሰ ወደዛ ስትሄድ፣ እኛ ደግሞ ወደ ሀብት ማማ ከፍ እንላለን። ይህን ልታቀው ትችላለህ ሲለው በፍጹም ልታደርገው አትችልም ሲለው አሳይሃለሁ አሉና ጋሽ ግርማ እንግዲህ ቆመው ተግደርድረው ከዊልቸሩ ላይ ሲቆሙ ሲያያቸው አቶ ተስፋዬ በጣም ነው የደነገጡት። እንግዲህ አሁን እውነትም ቆመዋል፣ በሁለት እግሩ ሊመጣብን ነው የሚል ፍራቻ ያዩ ይመስላሉ ከአይናቸው ላይ ፍጥጥ ሲሉ፣ እንግዲህ ጋሽ ግርማ እየተሻላቸው ስለሆነ ራሳቸውን ትንሽ ብለው፣ ይህን ሁሉ መከራና ችግር ከጽናት ጋር ያሳለፉትን ነገር ሁሉ እንግዲህ ለበጎ ነው ለትምህርት ነው አመጣልን ብለው እንግዲህ ከዚህ በኋላ መልካም ህይወት ይገጥማቸዋል ብለን እናስባለን። በዚህ ሰዓት ደግሞ ሊረሱ የማይችሉ ሰዎች እነማን ናቸው? ባቢና ብሌን ናቸው። ባቢና ብሌን እስከ መጨረሻ በድህነታቸውም ላይ ሆነው በችግራቸውም ላይ ሆነው ከጎናቸው የሆነን ሰው መቼም አይረሳ። በዛ አጋጣሚ ደግሞ እናቲቱ በጣም ያሳዝናሉ። በዛሬው እንግዲህ በዚህ ተጠናቋል።